ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ ሀገሬ ልጆች፣ እንዴት አላችሁ? ሰላም ነው ወይ? ከኔ ጋር ሁሉም ሰላም ነው። በያላችሁበት የዓለም ዳርቻ በሙሉ ሰላማችሁ ብዝት ይበልልኝ። ከኔ ጋር አለሁት። እንዴት አላችሁ? ጾም እንዴት ነው? አልሐምዱላህ ረብል አለሚን። ያው ጥሎ ሊሄድ እየተነሳሳ ነው እንጂ አሁን ዛሬ ስድስት ቀናችን መሰለኝ። አልሐምዱሊላህ እዚህ ላደረሰን ጌታ ማለት ነው። ዛሬ ደግሞ ይዤላችሁ የመጣሁት ፊዱ እውነት ለመናገር የተረፋችሁ ሰዎች አልሐምዱሊላህ በሉ ማለት ነው። እኔ ተርፍ ያለሁ ሳርቾ ከምን ነው የተረፍሽው ደግሞ እምትሉ ስለማትጠፉ ላሳያችሁ ማለት ነው። በነገራችን ላይ ፖፖ የሚባል መዘዝ የፖፖን መዘዝ ልንገራችሁ ማለት ነው። እኔ እንግዲህ እኔ ሰሞኑን ሲተላለፍ ባየሁት ነገር ነው እንጂ አላወረድኩትም። ስልክም ላይ የለም ማለት ነው። ነገር ግን እኔ የተረፍኩ ያልኩባችሁ ያልኩባችሁ ነገር ሁለት ልጆች ማለት ነው። አንድ ሁለት ልጆች ሴቶች ጓደኞች፣ እንዴት ግሩፕ ምናምን በቂራትን በምን የምንገናኝ አውርጁ ብለው በዋትሳፕ እንደዚህ ሊንክ ላኩልኝ ማለት ነው። እኔ ግን ትኩረት አልሰጠሁትም። ለምን እንዲሁ አላቅም አለመችም። ከመጥፎ ነገር ሲመልስ ታውቃላችሁ፣ ጥንሽ ታርጉታላችሁ። እና አልሐምዱሊላህ፣ እኔ አላወረድኩትም። በክሮም ነው መሰለኝ የሚወርደው። እና ሊንኩን ተጭነሽ ክሮም ውስጥ ገብተሽ አውርጅ ምናምን አለችኝ እና አውርጀስ ምንድን ነው አውርጀስ ምንድን ነው ጥቅሙ ብዬ እኳት ላይቭ ትገቢያለሽ ቆጥራል ምናምን በተከታታይ ሰባት ቀን አንድ ሰዓት ላይቭ በፊዱ ምናምን ረባክ ሽንድድ ነው እንደ ነገሩ እኔ ረፍታል ባልኝ ቆንጆ ኔ በዚህ የተገኘው ብር ይቅርብኝ፣ ምናምን ነገር እና በሆድ ያው፣ ሰምቶ ዝም ማለት መች እችልበታለሁ። አንዳንድ ጊዜ ይጠቅማችኋል መስማትን ሰምቶ ዝም ማለት ይጠቅማችኋል። እናንተም ተጠቀሙበት ሞክሩት ማለት ነው ሰምቶ ዝም ማለትን። አይ ቲንክ የሆነ ጊዜ ይጠቅማችኋል። ሰምታችሁ ዝም የምትሉት ሞኞች ኦር ወይም ደግሞ አላቅ ብላችሁ አይደለም። አይ ቲንክ አይደለም፣ እንደዚህ አይደለም፣ ብልህነትም ጭምር ስለሆነ ነው ማለት ብልህነት ነው ያጠቃልለዋል። ለማናቸውም አሁን ፖፖ የሚባለው ፖፖ ኔ በማቆም መጸዳጃ ነው እንዴ? ሰው ሃዲያ መጸዳጃ ሄዶ ምን ያደርጋል? መጸዳጃ የሚሄደው ዲጸዳዳ ብቻ ነው። እንዴት የመጸዳጃ አፕሊኬሽን አለ ብዬ ግራሞት ሲፈጥርብኝ ነበር። ና እኔ እንዲዝህ አሁን ለታ በሆነ ቪዲዮ ሲሰራ ነው የሆነ ሰው እያየሁት ማለት ነው፣ እና ስለ ፖፖ ያለውን መዘዝ የተናገረው ማለት ነው። እንደውም እዛ ህሊናቸውንም እያጡ ነው። ይሄ ፖፑ ምናምን የሚባል ነገር እንደዚህ አይነት ነገር ሰምቼ እናንተም ከማውረዳችሁ በፊትና ከመጠቀማችሁ በፊት እኔም ደግሞ ለጓደኞቼ እንዲያይሳሳቱ በማለት እኔም ቪዲዮ እየመጣሁኝ ማለት ነው። የፖፖ መዘዝ ይሄን ይመስላል። ይሄ ነው መሰለኝ፣ በነገራችን ላይ ይሄ ነው። እኔ አላወረድኩትም ሲቀጥል በምንድን ነው በፕሊስቶር ይወርድ አይመስለኝም፣ ክሮም ነው የሚወርደው እና አይጠቅምም ለማለት ነው ጓደኞቼ ማለት ነው፣ የኔ ቢጤዎች አይጠቅምም፣ ብትተውት ጠሩ ነው ብዬ አስባለሁ። እኔ አላወራልኩትም፣ ያው ይሄ ይመስለኛል። ፖፖ የሚባለው ጽሁፍ ይሄ ነው እንግዲህ እና የፖፖ መዘዝ ደርሷል። እንደውም ሀተወለሄ ያኔ ገንዘብ ከራሳችሁ ወስዶ ነው እንትን የሚለው ማለት ነው። ከራሳችሁ ይወስዳል መጀመሪያ እንደቆጠረ ኮይን ምናም መሰብሰብ ነው። ነገር ግን ከራሳችሁ ገንዘብ ይወስዳል ይቆጥራል የሚባለው ነገር ውሸት ነው፣ ከእውነት የራቀ ነው። ባይዘው ወይ ምንም አያገለግልም ለማለት ነው ጓደኞቼ። በዚሁ አጋጣሚ እስኪ ሳራ ላይክ፣ ሰብስክራይብ፣ ሼር እስቲ አፈምሱኝ። እኔ መፈመስ አልወድም ያኔ